እጅግ እጅግ ወሳኝ መደመጥ ያለባቸው ትኩስ ሰበር መረጃዎችን በዚህ ሰዓታችን ወደ እናንተ እናደርሳለን። በቅድሚያም የምንመለከተው የተሽከርካሪዎችን ታርጋ በተመለከተ አዲስ መረጃ ወጥቷል። በዚህም ታርጋቸው ሊቀይሩ እንደሆነ ተሰምቷል። በምን ምክንያት ነው የሚቀየሩት? እንዴትስ ሊቀየር ነው? ከመቼ ጀምሮስ ተግባራዊ ይደረጋል? የሚሉትን በዝርዝር ወደ እናንተ እናደርሳለን። በተጨማሪም በርካታ ቅሬታዎችን እያስነሳ አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ በዛሬው እለት የወጣ መረጃ አለ። በዚህም ይህንን አዲሱን ረቂቅ አዋጅ አዲሱን መመሪያ ምናልባትም ወደ መሻር ይደርሳል የተባለ መረጃ ነው። የእሱን በዝርዝር ወደ እናንተ ከማድረሳችን ባሻገር ላለፉት ሶስት ቀናት አገልግሎቱ ተቋርጦ የነበረ ቢሆንም በዛሬው ዕለት መጀመሩ ተሰምቷል። የሁሉንም ዝርዝር መረጃዎች አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ፣ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራቸውን ቆዩ እያል በቀ

እንግዲህ ማምሻውን እጅግ መደመጥ ያለባቸው በርከት ያሉ መረጃዎች የወጡ ሲሆን በተለይ ከሰሞኑ በመዲናችን አዲስ አበባ እንዲሁም በመላው ኢትዮጵያ ተግባራዊ እንዲደረግ አዲስ መመሪያ መውጣቱ ይታወቃል። ከዚሁ ጋር ተያይዞ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 105 ዕዝባር 2017 የተሰኘው የትራንስፖርት አገልግሎትን ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ ምሽት ሦስት ተኩል ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት 10 ጀምሮ ተግባራዊ ማድረጉ ይታወሳል። ደንቡን የአዲስ አበባ ከተማ አስተዳደር ካቢኔ ያጸደቀው የካቲት 29 ቀን 2017 የነበረ ሲሆን ይህ ደንብ መመሪያዎች ተዘጋጅቶለት ከመጋቢት 10 2017 ጀምሮ ተግባራዊ መሆን ጀምሯል። የንግድ ቢሮው የኮሚኒኬሽን ዳይሬክተር የሆኑት አቶ ሙሰማ ጀማል ደንቡ የሕግ ተጠያቂነትን ጨምሮ የገንዘብና በመጨረሻም ንግድ ፍቃድን እስከ መሰረዝ የሚያደርሱ ቅጣቶች እንዳሉትም ተናግረዋል። ታዲያ የኮሚኒኬሽን ዳይሬክተሩ በዝርዝር ምን አሉ? የሚሉት ደግሞ በስፋት የወጡ ሲሆን የገንዘብ ቅጣቱ የመጀመሪያ ደረጃ ጥፋት፣ ሁለተኛ ደረጃ ጥፋት እያለ እስከ አምስተኛ ደረጃ የሚያስቀምጥ የገንዘብ ቅጣት እርከኖች እንዳሉትም ተገልጿል። በመጀመሪያ ደረጃ በሚሰጡ ማስጠንቀቂያዎች ላይ የማይታረሙ የንግድ ተቋማትና እስከ መጨረሻው የገንዘብ እርከን ከተጠቀሙ በኋላ የንግድ ፍቃድን እስከ መዘረዝ የሚያደርስ ቅጣት እንዲቀጡም ያደርጋልም ተብሏል። ይህ ከመሆኑ በፊት ደንቡን የማስተዋወቅ ስራ በሁሉም ሚዲያዎች እንደሚሰራ የተገለጸ ሲሆን፣ ደንቡን ተግባራዊ አድርጓል። እዚህ ላይ ምንም አይነት ድርድር አይኖርም። የማስተዋወቁ ስራ ግን በሰፊው ይሰራ በታል የቅጣት እርከኖቹን ይፋ ማድረግ ጀምረናልም ብለዋል። ደንቡ ዝርዝር መመሪያ በቢሮው እየተዘጋጀለት ነው። በፍጥነት ጨርሰን ግልጽ እናደርጋለን። ህጉ የሚሰራው የኮሪደር ልማቱ ያለባቸውን አካባቢዎች ብቻ ሳይሆን በመላው አዲስ አበባ በአስራ አንዱም ክፍለ ከተሞች ዋና ዋና መንገዶች ላይ የሚገኙ ሁሉንም የንግድ ተቋማት ላይ ነውም ብለዋል። የትራንስፖርት እንቅስቃሴን በተመለከተ ሁሉንም የግል የትራንስፖርት ሰጪ አካላትን ጨምሮ የሚመለከታቸው ነው። ይህንን መንገድ ትራንስፖርት ባለስልጣን ጋር በመሆን በጋራ ተፈጻሚ ይሆናልም ብለዋል። አስተዳደራዊ የመጀመሪያ ደንብ የገንዘብ ቅጣት እርከን ምን ይመስላል? ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋሙን መዝጋት አስር ሺህ ብር እንደሚያስቀጣም የተነገገ ሲሆን ለተገልጋይ ሊቀርብ የሚችለው አገልግሎት ወይንም ምርት እያለው በማለት ተገልጋይ እንዳያስገድድ ማድረግ ደግሞ አስር ሺህ ብር ያስቀጣል። ሌላው መንገድ ዳር ያሉ የንግድ ተቋማትና አገልጋይ መስጫ ተቋማት ከምሽት እስከ ንጋት ድረስ የተቋሙን የውጭና የውስጥ መብራት አለማብራት ሰባት ሺህ ብር ያስቀጣል። የሕንፃ የፊተኛው ገንጽ መብራት ወይም የፋዲስላይት መብራት ያለ መስቀልና ወይም ያለማብራት ማብራት አምስት ሺህ ብር እንደሚያስቀጣም ተደንግጓል። የንግድ ተቋሙ መግቢያ በር ዝግ ሆኖ አገልግሎት የሚሰጥ ከሆነ ክፍት መሆኑን የሚመለከት በኤሌክትሪክ የሚሰራ ምልክት ያለማድረግ ማድረግ አምስት ሺህ ብር ያስቀጣል። ከምሽት አራት ሰዓት በፊት የትራንስፖርት አገልግሎት ማቋረጥ መውጣት ወይንም የስምሪት መስመር ማቋረጥ አምስት ሺህ ብርም ያስቀጣል። ከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈል አምስት ሺ ብርም እንደሚያስቀጣ ተደንግጓል። ከገንዘብና አስተዳደራዊ ቅጣቶች በፊት ከምሽት ሶስት ተኩል በፊት የንግድ ተቋሙን ዘግቶ የተገኘ ነጋዴ የ24 ሰዓት የማስጠንቀቂያ ጊዜ እንደሚሰጥ አቶ ሙሰማ ለኢቲቪ ዜና መግለጻቸውን በስፋት ተመልክተናል። እንግዲህ በቀጥታ ወዲያው እርምጃ ይወሰድ የነበረ ቢሆንም አሁን ላይ አዲሱን ረቂቅ ወይም አዲሱን መመሪያ ወደ ማሻሻል የደረሰው እንግዲህ የ24 ሰዓት አገልግሎት ጊዜ ማስጠንቀቂያ እንዲሰጥ መ ደረጉ ነው የተመለከት ነው። ደንቡም ሙሉ በሙሉ ተፈጻሚ የሚሆነው ዝርዝር የአፈጻጸም መመሪያ ሲወጣለት ሲሆን አሁን ላይ የመመሪያው እየተዘጋጀ እንደሚገኝ ነው በዛሬው ዕለት የተገለጸው። ከተሽከርካሪ ታርጋ ጋር በሚመለከት አዲስ መረጃ በዛሬው ዕለት ተሰምቷል። በዚህም ታርጋቸው ሊቀይሩ የሚችሉ ተሽከርካሪዎች መኖራቸው ነው የተገለጸው። ለሁለት ሳምንታት ያክል በተለያዩ የአዲስ አበባና ሸገር ከተማ መንገዶች ላይ በተደረገ የክትትልና ድጋፍ ስራ በተሽከርካሪዎች ላይ በርካታ ጉድለቶች መገኘታቸውና የትራንስፖርት ሎጂስቲክ ሚኒስቴር በዛሬው ዕለት አስታውቋል። በተለይም ዓመታዊ የቴክኒክ ምርመራ የሚደረግላቸው ብቃትን ሳያረጋግጡ ቦሎ የያዙ ተሽከርካሪዎች በርካታ መሆናቸውን በሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አሰፋ ሀዲስ ለአሃዱ ገልጸዋል። እንዲሁም የተሽከርካሪ ፍሬን የወለቀባቸው ሰነድ ሳይኖራቸው ቦሎ እንዲይዙ የተደረጉ፣ መብራታቸው የማይሰራ መስታወታቸው የተሰባበረና ሌሎችም ክፍተቶች በክትትሉ ወቅት መገኘታቸውን ተናግረዋል። አስፈላጊው እድሳት ሳያደርጉ ጊዜያቸው ያለፈባቸው ተሽከርካሪዎች ስለመኖራቸውም ያስረዱ ሲሆን ከዚህ ባሻገር መንጃ ፈቃድ ሳይይዙ የሚያሽከረክሩ በተለይም ቅጣት ላይ እያሉ ተገቢውን የቅ ማውጣት ክፍያ በመፈጸም መንጃ ፈቃዳቸውን ሳይወስዱ የሚያሽከረከሩ በተለይም የታክሲ አሽከርካሪዎች በብዛት መኖራቸው በክትትሉ መታወቁንም ተናግረዋል። በዚህ ክትትል ዋና ዓላማ አጠቃላይ ያለውን ሁኔታ ተገንዝቦ ለማስተማርና ድጋፍ ለማድረግ መሆኑን የገለጹት አማካሪው በክትትሉ በርካታ ችግሮች በታየባቸው አሽከርካሪዎች መስመር ላይ ካሉ አካላት ጋር በመተባበር እንደየጥፋታቸው መጠንና አይነት አስተማሪ እርምጃ እንዲወሰድባቸው መደረጉንም ገልጸዋል። በተጨማሪም አስከፊ የሆነና በዜጎች ላይ አደጋ ሊያደርስ የሚችል መልኩ የነበሩ ተሽከርካሪዎች ላይ እስከ መታሰር የደረሰ እርምጃ ተወስዷልም ብለዋል። ሚኒስትር መስሪያ ቤቱን ጨምሮ የትራንስፖርት ቢሮ፣ የኢትዮጵያ ፖሊስና ሌሎች የሚመለከታቸው አካላት ጋር በመሆን ክትትል ስለመደረጉም አስረድተዋል። በአጠቃላይ የተደረገው የመንገድ ላይ ክትትል ውጤታማ እንደነበር የገለጹት አማካሪው መስተካከል ያለባቸው ነገሮች እንዳሉ የሚያሳይና የክትትልና ቁጥጥር እንዲሁም የድጋፍ ሥርዓቱን በሚገባ ጤናን በተጠናከረ መንገድ ማስኬድ እንደሚገባ ያሳየ መሆኑን ተናግረዋል። በተጨማሪም ክትትሉ ውሳኔ የሚያስፈልጋቸው ጉዳዮች እልባት እንዲያገኙ ለማስቻል አቅጣጫ ያስቀመጠ እንደነበር ነው በዛሬው